ሰላም ጤና ይስጥልኝ፣ የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር እያደረጋችሁ አማርኛ እንዲሁም እንግሊዘኛ መጻፍና ማንበብ ለተቸገሩ ሁሉ አዳርሱልኝ እያልኩ ኮዲሁ አሳስባለሁ። አማርኛን እንዲሁም እንግሊዘኛን በአጭር ጊዜ ብቻ አቀላጥፋችሁ እንድታነቡና እንድጽፉ እናደርጋለን። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኤሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አማርኛን በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ጠቃሚና አስተማሪ ጥቅሶችን ነው። እነዚህን ጥቅሶች ቀለል አድርጋችሁ እንድታያቸው የሚጠበቁ ነገር አይደሉም። በጣም ብዙ አስተማሪና ሕይወትን ሊለውጡ የሚችሉ በተለይ በተለይ እነዚህ አስተማሪ ጥቅሶች የሚሉትን እያንዳንዱ ቪዲዮ አሉ። ለሶስት ወይም አራት ተከታታይ ቪዲዮዎች ናቸው። አስተማሪ ጥቅሶችን ረጋብላችሁ ለማየት ለመከታተል ሞክሩ። ምናልባት ትልልቆች ሰዎችም ትለወጡበታላችሁ። ማንበብ መጻፍ ምትችሉ ትልልቅ ማለት በሀብት አይደለም። ትልልቅ ማለት በገንዘብ አይደለም። ብዙዎቻችን በእርግጥ እኔ ላስተምራችሁ አይደለም፣ እውቀታችሁ በጣም ብዙ ደረጃ ላይ ደረሳችሁ። እናንተም አስተያየት ብትሰጡበት በዛው ልክም ምናልባት የሚስተካከል ነገር ካለ እንዲስተካከል ሸርና እንዲሁም ሰብስክራይብ እያደረጋችሁ አበረታቱን እያሉ ከወዲሁ አሳስባለሁ። እነዚህ በህይወታችን ላይ ብዙ ጥቅም ብዙ ለውጥ ያመጣሉ ብዬ ያሰብኳቸው ናቸው። ከዚህ በተጨማሪ ብዙዎቻችን ቁራማ መቅራት ፈልገን ማንበብ መጻፍ ስለማንችል የተቸገርነዎች፣ መጽሐፍ ቅዱስ ማንበብ ፈልገን ማንበብ መጻፍ ስላልቻለን ብቻ በውስጣችን እያሰብነ ምንጨነቀዎች፣ እንዲሁም ሌሎችን ለምሳሌ ባንክ ቤት፣ ሌሎችም ተቋማት ላይ ሄደን ገንዘብ ማውጣትና ማስገባት ስንፈልግ ፈርመን ለማስገባት ወይም ለማውጣት ስማችን መጻፍ ለተቸገርነ ሰዎች ሁሉ እንዲሁም በልጅነታችን መማር ሳንችል ቀርተን በንግዱ ዓለምና በማንኛውም ለአካባቢ የተሰደድነት ሰዎች ይሄ ቪዲዮ ለእናንተ ነው። በአጭር ጊዜ እንድትለወጡ ራሳችሁን ስማችሁን እንድትጽፉ እናደርጋለን። እያንዳንዱን ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ እለፉ። ከዛ በተጨማሪ እንዳልኳችሁ በውስጥ መስመር ልታናግሩን ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄድ። በእውቀትህ በእውቀትህ ማንንም ማስደሰት ካልቻልክ በጩኸትህ ግራ አታጋባቸው። ማንም ሰው ሰውን ማስደሰት ካልቻለ በእውቀት ብቻ አይደለም፣ በገንዘቡ መርዳት ካልቻለ፣ በአስተሳሰቡ መርዳት ካልቻለ ያንን ሰው መርዳት ያልቻለ ነው። ሰው በፍጹም ልናሰናክለው አይገባም። ትንሽም ይሁን ትልቅ ስራ እየሰራ ያለን ሰው ማንኛውንም ሰው ከቻልነ ልናግዘው፣ ልናበረታታው ይገባል። ካልቻልነ ግን በፍጹም ልናደናቅፈው አይቻልም ማለት ነው። አይቻልም። ባልሆንከው ማንነትህ ከምትወደድ በሆንከው ማንነትህ ብትጠላ ይሻላል። ባልሆንከው ማንነትህ ከምትወደድ በሆንከው ማንነትህ ብትጠላ ይሻላል። ብዙዎቻችን አስመሳዮች ነው። አስመሳዮች ነው። ስለዚህ ራሳችን መስለን ሰውን እንቅረብ። ራሳችን ሆነን ሰውን እንቅረብ። ከዛ ውጭ ግን የሰውን ማንነት ተላብሰን፣ የሌለንን ማንነት ተላብሰን ሰውን ለመቅረብና ሰውን ለመውደድ፣ ለመወደድ፣ ገንዘቡን ለማግኘት ብለን ራሳችን ባልሆነው ማንነታችን ሰውን መቅረብ ፈጽሞ የማይቻል ነገር ነው። ምክንያቱም ዛሬ በሰው ማንነት ቀርበን ገንዘቡን ልንወስድ እንችላለን በሰው ማንነቱ ገብተን እንዲያፈቅረን ልናደርገው እንችላለን። ነገር ግን የኛ ያልሆነ ማንነት ነገ መገለጹ ስለማይቀር ማንኛው ሰው የራሱን ማንነት ብቻ ይዞ እንዲንቀሳቀስና ራሱን ሆኖ ከሰዎች ጋር መቅረብ እንዲችል ለማመልከት ያህል ነው። አይነ ስውር ከመሆን በላይ ማየት እየቻልክ ራይ ስታጣ ነው። አይነ ስውር ከመሆን በላይ ማየት እየቻልን ራይ ስናጣ ነው እውነት ብዙዎቻችን ሙሉአይ ኑሮን ነገር ግን ህይወታችን ከፊት ተበላሽቶ የት ላይ እንደምንውል እንደምናደር ብዙ የህይወታችን ምስቅልቅል የሆነ ብዙዎች አለ ስለዚህ መጀመሪያ አይነ ልቦናችን ማብራት ይጠበቅብናል ወገን ከሩቅ ማየት ይጠበቅብናል? ነገ ምን መስራት አለብኝ ነገ ለማንኖራለሁ ነገስ ከዚህ ወጥቼ ምን እሰራለሁ? ነገ ምን አይነት ሰው ላግዘው ይችላለሁ? የሚለውን መጀመሪያ ራሳችን ማዘጋጀት ይጠበቅብናል። ስለዚህ ራዕይ ከሌለን ከአይነ ስውር በላይ አይነ ስውሮች እኛ ነን። ሁለት አይን አለን፣ ነገር ግን አይናችን ማየት አይችልም። ያ ማለት አይነ ልቦናችን የተከፈተ አይደለም ማለት ነው። አይናችን ለእይታ ብቻ ነው የምንጠቀምበት። ወደ ልቦናችን መለስ አድርገን ምን ማሰብ እንደምንችል ካላየንበት ምን ሆነ ማለት ነው ጨለማ ይሆንብናል ማለት ነው። ስለዚህ አይነ ስውር ከመሆን በላይ ማየት እየቻልን ራይ ስናጣ ነው። ራይ ሊኖረን ይገባል። እቅድ ሊኖረን ይገባል። ነገ ምን ሆናለሁ፣ ለነገ እየተደርሳለሁ የሚለውን ነገር ልናስብበት ይገባል ማለት ነው። ከዚህ በተጨማሪ በሌሎች አትቅና፣ በሌሎች አትቅና። በሌሎች የሚቀና ሰው መቼም ቢሆን መቼም ቢሆን ሰላምን አያገኝም ለማለት ነው። ከዚህ ጋር ሰብ በሚል አስተካክሏት፣ ሰብ በሚል አስተካክሏት። ያው አንዴ በቀን ብዙ ቪዲዮ ስለሚሰራ እነሱን አሬንጅ አድርጎ ለመልቀቅ አንዳንዴ የፊደል ግድፈት ይኖራል። እነዚህ የፊደል ግድፈት ካጋጠማቸው በማንኛውም ቪዲዮ ላይ እንግዲህ ይቅርታ እያልን አስተካክላችሁ እንድታነቡ የሚል አስተያየት ነው የምንሰጣችሁ። ልክ በሌሎች አትቅና፣ በሌሎች የሚቀና ሰው መቼም ቢሆን ሰላምን አያገኝም። ራሳችን ነው ማንኛውንም ነገር ለምንሰራው ስራ ራሳችንን መስራት ይኖርብናል። ሰዎች ብዙ ጥሩ ነገር ብዙ መጥፎ ነገር ሊሰሩ ይችላሉ። ከቻልነ እናግዛቸው፣ ካልቻልነ ሳናደናቅፍ። በሌሎች መቅናት አስፈላጊ አይደለም። ልንቀናባቸው አይገባም። ምናልባት መንፈሳዊ ቅናት አለ። እሱን እንዳለ ሆኖ ነገር ግን መጥፎ ቅናት አስፈላጊ አይደለም። ቀንተን እነሱን ልናደናቅፍ ምንችል ከሆነ ቀንተን እነሱን ከመንገዳቸው የምናሰናክል ከሆነ ይህ ፈጽሞ ሊደረግ የማይገባው ነገር ስለሆነ እናንተም ልትማሩበትና ልትለወጡበት ይገባል ማለት ነው። በእውነት ቆመህ ከሆነ ግርማ ሞገስን ልብስ ሰፊው ተወው፣ ለልብስ ሰፊው ተወው ለልብስ አሁንም ያው በድጋሚ የቃል ግድፈት ይኖራል እያንዳንዱ ላይ ያወረጋ ብላችሁ እዩ። በእውነት ቆመህ ከሆነ ግርማ ሞገስን ለልብስ ሰፊ ተወው ስለ ግርማ ሞገሳችሁ አትጨነቁ ምንም አይደለም ከቻላችሁ ሴፍቲያችሁን ጠብቃችሁ ውጡ ካልቻላችሁ ደግሞ ግርማ ሞገስ አይደለም የሚያሳስበን ማንኛውም ሰው የኮተ ተለብሰ ኪስህ ያበጠ ከሆነ ይጠጋሃል ልብስህን ሳይሆን ኪስህን ነው የሚያው በዚህ ዘመን ኪስህ ከሞላ ልብስህ ምንም ይሆን ስለዚህ ማንኛውም ሰው ማድረግ ያለበት ምንድነው መጀመሪያ አእምሮውን አስተምሮ አእምሮውን ለውጦ ኪሱን መሙላት አለበት ኪስህ ያበጠ ከሆነ ማንኛውም ሰው አንተን ይጠጋሃል። አእምሮህ፣ አስተሳሰብህ ጥሩ ከሆነ ማንኛውም ሰው ይቀርብሃል። ከዛ ውጭ ግን ምን የፈለገህን ያህል ጥሩ ብትለብስ ኪስህ ባዶ ከሆነ፣ ጭንቅላት ባዶ ከሆነ ለምንም ስለማጠቅም። ምናልባት የዕለቱን አንዱ ለሰው ሊከተል ይችላል። ነገ ግን ጥሎ ይሄዳል። ምክንያቱም ማንነትህን ሲያቅ። ስለዚህ መጀመሪያ መሆን ያለበት ምንድነው ራሳችን ብቁ ማድረግ፣ ራሳችን ዝግጁ ማድረግ፣ ራሳችን ለስራ ተነሳሽነት ጥሩ ውጤት እንድናመጣ የማድረግ ሁኔታው ከራሳችን የመነጨ መሆን አለበት። ስለ ግርማ ሞገስ ያን ያህል የሚያስጨንቀን ጉዳይ አይደለም ማለት ነው በጊዜ መምጣት የሚችል ስለሆነ። ከዚህ በተጨማሪ በህይወት ውስጥ ውድ የሆኑ ነገሮች በገንዘብ የሚገኙ አይደሉም። በህይወት ውስጥ ውድ የሆኑ ነገሮች በገንዘብ የሚገኙ አይደሉ። ማንኛውም ነገር ለምሳሌ ዕውቀት ዕውቀት በገንዘባችን የምንገዛው አይደለም። በህይወታችን ልንማረው ምንችል ነው። በህይወታችን ልንለውጠው ምንችል ነው። ህይወት በገንዘብ የምንገዛው ነገር አይደለም። ብዙዎቻችን ገንዘብ ስላለን ሰውን እንደሸቀጥ ምንገዛ ይመስለናል። ብዙዎቻችን ገንዘብ ስላለን ማንኛውንም ነገር ሞትንም በገንዘብ ምንገዛ ይመስለናል። ብዙዎቻችን እድሜያችን በገንዘብ የምናራዝም ይመስለናል። ፍጽሞ የማይሆን ነገር ነው ወገን ምናልባት በየትኛውም እምነት ተከታዮች ልትሆኑ ትችላላችሁ። ነገር ግን ማንኛውንም ነገር በጣም አስፈላጊ የሆኑ ነገሮችን በገንዘብ ልንገዛቸው አንችልም። ስለዚህ ሁሉን ነገር በገንዘብ ይገዛል ብሎ ማመን የበታች አእምሯችን፣ የበታች የዘገጠ መሆን ነው ማለት ነው። ስለዚህ ማንኛውንም ነገር በገንዘብ እንደማንገዛ ማወቅ ይጠበቅብናል ማለት ነው። ቤተሰብ ዛሬ ያየናቸው በጣም ጠቃሚ ጠቃሚ የሚባሉ ጥቅሶችን ስለሆነ እናተ እነዚህን ጥቅሶች ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ለሌሎች ብዙ በህይወታቸው ላይ ለውጥ የሚፈልጉና እንዲለወጡ የሚያደርግ ነገርም ስለሆነ ሼር እያደረጋችሁ አዳርሱልኝ እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትሳብ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።